ሰዎች ሰዎች ሸላይክ ያረጋቸው አበረታቱን ቻናል ላይ አሁን ላይ ብዙም የተንቀሳቀሰ አይደለም እና ሸር አድርጉልኝ ለማለት ወዳለሁ። እንግዲህ ያው አደይ ክፍል ሀያ ተለቋል ማለት ነው። በአስራ ዘጠኝ ክፍል ላይ ያየ ነው። በባለፈው ፓርት ላይ ፍቅር እንግዲህ ኤላን ቤት ሂደሽ አጅለት ወይንም ደግሞ የሚፈልገውን ነገር ስሪለት ንጹህ አድርጊለት በማለት ልካት ነበረ። እሱንም የላከቻት ለሱ አዝና ወይንም ደግሞ ለሱ አስባላት አይደለም። ግን ደግሞ ያው ግን ደግሞ አደይን የሆነ ችግር ውስጥ ለማስገባት ሞከራ ነበረ። ኤልዳን እና እንዲሁም አደይን እንዲጣሉ ፈልጋለች፣ ፍቅር ማለት ነው። ምክንያቱም ኤልዲያን አማክራት ነበረ፣ አደይ ላይ የሆነ ተንኮል ነገር አስቤያለሁ፣ ተተባበሪኝ በማለት እንግዲህ ጠይቃት ነበረ። እሷ ግን ምንም እንደማትተባበራት ነጋታለች። ግን ደግሞ አደይን ና እንዲሁም ኤልዲያን የማጣላበት ወይንም ሁለታቸው የማይስማሙበት ነገር አሁን አጋጣሚውን አግኝቻለሁ ና በደንብ መጠቀም አለብኝ በማለት እንግዲህ ፍቅር ሀሳቡን እንትን ብለዋለች ማለት ነው። ኤላ እንግዲህ ምንም ነገር ሳይፈልግ ወይንም ደግሞ የሚያጸዳልኝ ወይንም ደግሞ እንደዚህ ምግብ የሚሰራልኝ ላኪልኝ ወይንም አደይ ትንጣልኝ ሳይል እሷ ግን በፍላጎቷ ተንኮል ስላሰበችው ብቻ አሁን እየደወልኩ ስልክ አያነሳም እና ኤላ ቤት ቁልፉን ይሄውልሽ በማለት እንግዲህ ቁልፉን ሰጥታ ሄዳ፣ አጽድታ ምግብ ስሪለት፣ ቤት ውስጥ የለም በማለት ትልካታለችን አደይን ማለት ነው። አደይም እንግዲህ የተባለችውን ስራ ለመፈጸም ወደ ኤላ ቤት ትሄዳለች። ኤላ ቤት ገብታ ያው ቁልፍ ሲያዝሽ ገብታ እያጸዳች ነበር ማለት ነው። ሄላ በተፈጥሮ እንግዲህ ማንንም ሰው አይፈልግም። ያ ማለት ብቸኝነት በጣም የሚወድ የሚወድና ከቤቱ ደግሞ ማንም ሳያስፈቅድ ዘቡ ብሎ መግባት እንደማይችል ያው አይተናል ማለት ነው። ብቸውን የሚወድ ሰው ስለሆነ ማለት ነው። እና እንግዲህ አደይን ስንመጣ የምሰርቅ ወይንም ደግሞ የሆነ ነገር የምታደርግ ስለነበረ ፊትለፊት ሲያገኛት ከሻወር ሲወጣ ፊት ለፊት አግኝቷት ስለነበረ እሱ ልሰርቅ የገባች ስለመሰለው በጥፊ ይመቷታል ማለት ነው። ባደረገው ድርጊት ግን ለምን መጣች? ማንስ ላከስ? አንቺ ሌባ በማለት እንግዲህ ሲያንቋሽሻ ታይተናል ማለት ነው። አላይ ደግሞ እኔ ሌባ አይደለሁም ግን ፍቅር ነው የላከችኝ የአንተን ቤት እንዳጸዳና ለአንተ ምግብ እንዳዘጋጅ የላከችኝ ፍቅር ነች እንጂ እኔ ልሰርቅ እዚህ ቤት አልገባውም በማለት ታስረዳዋለች ማለት ነው። እሱ ደግሞ ያንን ስትለው ግን ደንግጦ ነበር ለምን ለምን መጀመሪያ አልነገርሽኝ? እኔ እኮ የማውቀው ነገር የለም። እኔ ካለ ፍቃዴ ማንም ወደ ቤቴ እንዲመጣ ፍላጎት የለኝም። ግን ደግሞ አንቺን ልታጠዥ እና እኔ ልታግዥ በመንጣትሽ የማውቀው ነገር የለም። እናም ለዛ ነው የምትሰርቂ ስለመሰልሽ ነው። እና በጣም ይቅርታ። ምን ላድርግልሽ? አግኝ ቤትሽ ልውሰድሽ? በማለት እንግዲህ ወይም ደግሞ በበረዶ ልሽልሽ እያላት ባለሰዓት እንግዲህ ዳዊት ደግሞ ዲብ መቷል ማለት ነው። ወደ አደይ ዲብ ያው ከኤልዲያ ጋር ነው የመጣው። ኤልዲያ እንግዲህ ኤላን ቤት አውቃዋለች። ኤላ ጋር ቀረብ ቀረብ እያለች ነበረ። ስለዚህ ዲብ ደግሞ ኤልዲያን፣ ውሰጅኝ ኤላ ቤት መሄድ ፈልጋለሁ በማለት እንግዲህ አብረው መጥቶ ነበር። እንግዲህ አደይና ኤላ ይሄን ሲያወሩ በነበረ እሱም በጥፊ መቷ ስለነበር ፊቷን እየዳሰሰላት እያለ ዴቭ ደርሷል ማለት ነው። በደረሰበት ሰዓት ባየሁ ሰዓት ግን የሚቀራረቡና ሁለታቸው ሌላ ግንኙነት ያላቸው ስለመሰለው በጣም ተናዶ ተበሳጭቶ ወደ ቤት ይመለሳል ማለት ነው። ባደረገው በተደረገው ነገር ወይንም ደግሞ ባየው ነገር በጣም ተጸጽቷል። እኔ አደይን በዚህ መልኩ አልጠብቃትም። በጣም ጨዋና ጥሩ ሴት ነው ማስባት እንጂ ሌላ ነገር ስለያዘች ብቻ እኔን አልፈልግም ወይንም ደግሞ ከውጭ ስለመጣን ብር ፈልጋ ወደሱ እንዴት ትቀርባለች? በማለት በጣም ተናዶ ነበረ። ሊዲያም ደግሞ እንግዲህ ኤላን ስለወደደችው ኤላን ለምንድነው እንደዚህ የሚያደርገው? ለማንኛውም ግን ከአደጋ መሆኑ ኖርማል ነው፣ ግን ደግሞ ይቅርታ ጠይቀውና አብረን እንሆናለን እያለች ለወንድሟ ስትናገር ነበር ማለት ነው። ወንድሟን ደግሞ እንዴት በአንዴ የሚወድሽ የሚያፈቅሪ ሰው በአንዴ እንዲህን ያክል ጥፋት ፊት ለፊት አይተሹ እንዴት ነው ይቅርታ የምታደርግለት? በማለት ራሱን በራሱ የአንቺ ፍቅር ጉንፋን ነው እንዴ እያለ ሲጠይቃት ነበረ። እህቱን ማለት ነው። እኔ ችግር የለብኝም ይቅርታ ካደረገልኝ አብረን እንቀጥላለን በማለት እንግዲህ መልሳላት ነበር። ኤልዲያና እንግዲህ ፍቅር በጣም ተያይዘዋል። ሁለታቸውም ተጣልተው ነበረ፣ ግን ደግሞ ያው ዲብ ሁለታቸው ላይ ደረሰ እና እሷንም የገዛ እህቱንም በጥፊ በመንታት እንግዲህ አርፈሽ ተቀመች የምትቀመሽ ከሆነ እኔ ወደ እኔ በሚሄድበት እዥ እንግዲህ አንቺ ስርዓት እንድትይዥ ነው። በቃ ልጅነት ይብቃና እስኪ ቁም ነገር አስቢ በማለት የራሱን እህት ሲቆጣ አይተናል ማለት ነው። ፍቅር ከሁሉም ጋር እንደተጣላሽ ነች። እንዲሁም ከአደይ እህት ጋር የአደይ አልበቃ ብሏት ደግሞ ከአደይ እህት ዛሬ ተጣልታለች ማለት ነው። አልጌን አንጥፊልኝ ብላ ስታነጥፍላት በቃ ጨረሻለው አንጥፌልሻለው በማለት ትነግራታለች ማለት ነው። በቃ ከጨረሽ ተኝበት ስትላት እሷም ደግሞ የአደይ ና የአደይ እህት ምኝተዋ ስለጠበባት በቃ ሽተኝበት ካልሽማ ተኛለውኝ በማለት እንግዲህ ከፍቅር አልጋ ልተኛ ስትል ለምንድ ነው የምተኘው በማለት አንቺ ደፋር በማለት እንግዲህ ተያይዘው ነበረ በወቅቱ ግን አደይ ደርሳ ያው ገላግላቸዋለች ማለት ነው። እንግዲህ የፍቅር የአደይ እህት እንደዚያ ያደረገችው ፍቅር የምትልሽን ነገር ሁሉ እሽሽ በይ በማለት እንግዲህ የእህቷን ምክር በመስማት ነው ማለት ነው። እና እጅግ በጣም ነው ያሳዘነች በነገራችን ላይ ማለት ነው። ለምንድን ነው እንደዚህ የተኛሹ? ስትላት አንደኛ የእኛ አልጋ ስለጠበበ ነው፣ ሁለተኛ ደግሞ አንቺ ደግሞ ፍቅር የምታዝሽን ነገር ሁሉ እሽ በያት ስላልሽኝ ነው በማለት እንግዲህ ተናግራታለሽ ማለት ነው። ሌላው እንግዲህ ኤላ ቁሽና ድረስ በመንጣት አደይን ከነ ፍቅር ቤት በመንጣት ቤት ድረስ በመንጣት እንግዲህ ይቅርታ ጠይቋታል። ላደረግኩት ነገር እና እንደዛ ላደረስኩብሽ ነገር በጣም ይቅርታ፣ እኔ ስላላወቅኩ ነው በማለት እንግዲህ ኤላ ለአደይ ይጠይቃታል ማለት ነው። አደይ ደግሞ አይ ችግር የለውም እኔ ይቅርታን ተቀብያለው አመሰገናለሁ በማለት መልሳለታለች። በቃ በሌላ ጊዜ ደግሞ ሲመችሽ እና ደስተኛ ከሆንች ከቤት የመተሽ እንድታስተካክልኝ ይፈልጋለሁ፣ ጨመር ያለ ብርም እከፍልሻለሁ በማለት ሀሳቡን ለአደይ ያካፍሏል ማለት ነው። አደይም ፍቅር ከፈቀደች እና ከሆነ እመጣለው በማለት መልሳለታለች። እንግዲህ አደይ አሬዲብን ደግሞ ደሞ ይቅርታ ጠይቀዋለች ማለት ነው። ምክንያቱም ውስጡ በጣም አሰቦ ነበረ። ኤላ ጋር እንደዚህ አይነት ነገር ጀምራለች በማለት እንግዲህ አደይን እንደሚወዳት እንደሚፈቅራት ሁላችን የምናውቃለን ማለት ነው። እና በጣም ደብሮትም እንዲሁም ለአደይ ህትም ነግሯት ነበር። የምወዳት የማፈቅራት ልጅ ከሌላ ሰው አየኋት በማለት ሲነግሯት ስለነበር አደይም እንግዲህ እንደዚህ ከደበረውማ ይቅርታ መጠየቅ አለብኝ፣ ጓደኝነታችን ባይቀጥልም ግን ደግሞ የእሱን ስሜት የኔ ያክል የሚጎደው ከሆነ እሱ እንዳሰበውና ልክ እንዳልሆነው የተገናኘንበት በሌላ ኬዝ እንደሆነ ማወቅ አለበት በማለት እንግዲህ ሊብኔዳ ጠይቀዋለች፣ ይቅርታ ጠይቀዋለች። ያደረግነው ነገር እንደዚህ እንደዚህ ነው በማለት እንግዲህ ለስራ እንደሄደች እና ፍቅር እንደላከቻት እሱንም አስረድታለች። ያው እንግዲህ ፍቅር ደግሞ በድጋሚ አስጠንቅቃለች ማለት ነው። ከዲብ ጋር እንዳይሽ አልፈልግም። እሱ ቢመጣም፣ እሱ ቢያወራሽም፣ እሱ ቢፈልግሽም፣ አንቺ ግን ፊት እንድሰጩ እና ከእሱ ጋር ቁመሽ እንዳይሽ አልፈልግም። ከዚህ በኋላ አደይ በቃ እሱ የኔና የኔ ብቻ ነው በማለት እንግዲህ ፍቅርም አሁንም አደይን ማስጠንቀቋን ቀጥላለች ማለት ነው። ባርኮን ዛሬ እንግዲህ ከአደይ ጋር በመጨረሻ ሰዓት ተገናኝቷል። እሱ ምንድን ነው ያው ስለሚፈራ ይመስለኛል። ብዙ ነገሮችን ግን ማውራት እየፈለገ ያው እስካሁን ምንም አልተነፈሰላትም ማለት ነው፣ እንደሚወዳት፣ እንደሚያፈቅራት ብዙ አጋጣሚዎች አግኝቶ ለመናገር ሞክሮ ወደ ኋላ ሸሽቶ ሁላችንም አይተናል ማለት ነው። ዛሬ ግን እሷን ለማናገር ወይንም ደግሞ እሷን ለመቅረብ በማለት እንግዲህ ለምንድን ነው እናትሽ እኛ ወዳለንበት ቦታ የማትመጣው? ከዛ ነገሮቹ አይመቻቸውም፣ ስለዚህ ከእናንተ ጋር ለምን አትሆንም ለምነ ከእኛ ጋር አትሆንም ለምን ሳትመጣ በማለት እንግዲህ ባርኮን ለአደይ ጠይቋታል ማለት ነው። ወይ ባርኮን የምን አስበ ነው የህቴ ሳይበቃ ጭራሽ ማዘሬ ላንጣት እንዴ ምን ሆነ ነው በማለት እንግዲህ ትመልስለታለች ማለት ነው። አይ ካለው አንጻር እኮ ነው እህትሽንም እንድትጠይቃት አንቺንም ያለሽበትን ቦታ እንድታይሽ እኮ ነው፣ ለትንሽ ጊዜ እኮ ነው የምትመጣው። ስለዚህ ብትመጣና አብራ ብትሆን ምን ችግር አለው በማለት ይመልስላታል። አይ አባቴ ኃይለኛ ስለሆነ እሷ መንጣት አችልም። ስለዚህ ችግር የለውም። ስለ ሀሳብ ግን አመሰግናለሁ በማለት መልሳለት አለች። ለምንድን ነው ግን አባትሽ ሀይለኛ እንደሆነ እኔም ሰምቻለሁ ከዚህ በፊት እንደገና ደግሞ አንቺንም ወደዚህ ወደ ክፍለ ሀገር እንደሚወስድሽ መውሰድ እንደሚፈልግም ሰምቻለሁ በምን ምክንያት ነው? በማለት እንግዲህ ባርኮን አጣርቷል ማለት ነው። እሱንም እንግዲህ እኔ ከዚህ በልጅነቴ ታጭቼ ነበር። ስለዚህ ለዚያ ሰው ፈልገው ነው እዚሁ ካለውበት ድረስ ከስራ ቦታ ድረስ እስከ ረዥም ሰዓት ሲፈልጉኝና እንዲሁም ሲያሳድዱኝ ነበር እና ከዚህ ቤት ከመግባት በፊት እራሱ የገባውበትን ቤት አውቆ ነበር። ሊወስደ ነበር የመጣው ግን ደግሞ እኔ ተደብቄ ሌላ ጋር እንደዚሁ እያገኙኝና ከእናንተ ቤት ገባው በማለት መልሳለት አለች። ስለዚህ እዚያ ላለ ለድሮ ላጭኝ ሰው መስጠት ስለሚፈልጉ ነው እንጂ ሌላ ምንም አይነት ምክንያት የለውም፣ በማለት እንግዲህ አደይ መልሳለታለች ማለት ነው። እንግዲህ የዛሬው ፕሮግራም ይሄንን ይመስላል። እንግዲህ ያው መውደዱን ማፍቀሩን በግልጽ ለአደይ አሳውቋል፣ ማለት ነው። ባርኮን ደግሞ እስካሁን በመልካምነት በጥሩነት አደይን እየቀረባት ነው። ፍቅሩን የውስጡን ፍላጎት ሊነግራት እየፈለገ ወደ ኋላ ሁልጊዜ የሚያለ ነው። ደግሞ ሌላም እንግዲህ ሌላ ሳያስባት አይቀርም ማለት ነው። እንግዲህ እዚህ ተናዶን ቢሆን ወይንም ደግሞ ከቤቱ አግኝቶ በጥፊ ቢመታትም፣ አሁን ላይ ግን ወደ ፍቅር እየቀየረው ነው ማለት ነው። የወደዳት ያፈቀራት ይመስላል። ስለዚህ አደይ በሶስት ወንዶች እንግዲህ ፍቅር ውስጥ ገብታለች ማለት ነው።